በጣም ብዙ ሰው እየመጣ ተደሰተች ይሉኛል። ማነት ተደሰቱ አራት ስም እንዳታስጠሪኝ ወይ ማርያም፣ መታረቅ እንችላለን። ታጣስ ተባለም ወይ ዝም በይ፣ ጠላት ወሬ ነው። ሰው ምን ጀርመን ሀገር በሽተኛ በዝቶ እና ከዛ እኮ ያ ደግሞ ኦሬዲ ተቆራርጦ ምናም ምናም ወጥቷል። እና ማረተ አ አረ ዝም በይ በቃ፣ እነሱ እኮ ዝም ብለው ነው። ማርዬ ታውቂያለሽ፣ እኔ ምን አገባኝ። ዋናው ትክክለኛ ላይፍሽን ማንም ሰው አይኖረውም። ገብቶሻል? ሰው እንዲደሰትና ሰው ደግሞ እንዲያዝን አይደለም እንዲ፣ ላይፌን የምኖረው ላይፌን የምኖረው እኔ ራሴ እኔና የታሪኩ ታሪኩ ባለቤት ደስተኛንን ወይ ነው ልትሽ ሌል ማንም ሌላው አያገባውም። ያ ቆይ እንደውም እንትል ሊወድሽ ላሰማሽ አይ ቆይ አይ ይላክልኝን እኔ አላሰማችሁም፣ ግን እኔ ላኩት ላሰማችሁ ለነገሩ ካላዩ የት ያምናሉ? ይቅር እባክሽ ተይው። አይተያቸው ማለት ቆየት አለ። እስቲ ሼር አድርጉለት። አሃ ለነገሩ ውጭ ነው። ቆይ ትንሽ ቆይቶ እንትን ነው።

ተጣልተናል ብዬ ነው እንደው። አትታረቀኝም? ቀልድ ጀመርሻ በሌሊት። ምን ችግር ያለው አሁን እንደው እሺ፣ እታረቅሻለሁ የሚውልት ምናባት በሶስት ይጣላ እኮ የሚጣረቀው አቤት። ገባሁ፣ እቤት ነኝ ገባሁ። ቅድም ብዙ ነበሩ እና የት አለ ሆዴ? በጣም አዝነናል ምናም ምናም ሲሉ፣ ጠላታችሁ ጠላታችሁ ይዘን አትያችሁ። የምቀኝ ወሬ ነው የምቀኝ ወሬ ነው አትያችሁ። በብዛት ሰዎች እኮ ያው ላይፍ ላይ ሰሞኑን እኔ ብቻዬን ስለሚያዩኝ፣ እኔ ኮንቺናዩሽ ባለፈው እኮ መለስ ነው እንትን ስል ሳወራ የሆነ ኮመንት ላይ ዝም ብዬ መለስኩኝ እና ሙሉ ግን ሌላ ነው ያው ተኮራርፈናል ምናምን ምናምን ብያለሁ፣ ገብቷል። እና ሰው ደግሞ ሴሪየስ ወስዶት መጨረሻ ላይ ኖ ውሸት ነው ብያቸዋለሁ፣ ግን ሴሪየስ ወስደውት ያው እንደዛ ሆነ። የሰው ልጅ ሆኖ የሆነ ነገር እንትን ልትል ትችላለህ፣ ግን እስከ መለያየት ደረጃ አስቸጋሪ ግን ችግር ተግባር እያስቸጋሪ ነች። ግን ችግር የለውም። አትልም እሱ እንዳለ ሆኖ እንዳለው ይላል። አንቺ በጸባይኛ ስሮች እዚህ ላይ ስለሚያውቁሽ ምን ያህል ለምታስቸግርኛ ያቁ እኔ አሁን ታስቸግራለች ብትል ማን ይሰማል ማሬ እንዴ እኮ እሱ እኮ ነው ችግሩ። እንዴ ማን ይሰማኛል? እኔ ነው እኮ የሚያውጠልጥልኝ። እንዴ ድፍረትህ! እንዴ እኔ አስቸግራለሁ? እንዴ ይሰማል። እኔ አላስቸግርም። እንዴ አታስቸግሪም አድርጌ ትለኛለች። ተይ እንጂ። ይሰማል። ቆይ ሰው ላስብ። ሙልዬ አማንሽ፣ ሙሉዬ የእኔ ቆንጆ እንዴት ነሽ? ሀይ አርሴማ፣ ቲዲኤፍ እንዴት ናችሁ? እግዚአብሔር ይመስገን። ሰላም ሰላም፣ ዮዲት ሩ ብዬ ነው። እኔን ዘርግፋሽ እዚህ መጥተሽ ገባሽ። እኛን ዘርግፋ ኮኔ መጣችሁ ያ እኔ ናይታ ነው። አብራችሁ አርጁ ትልሃለች። ቤብ ቤብ። ወይ ማሪያሉ እንደ አብራችሁ አርጁ ይልሽ ነው እኮ። ኦኬ በቃ አንተ ምግብህን ብላ ሚውት አርግና፣ እኔ ትንሽ እንትን ልበላችሁ። አሜን አሜን ትላለች ሙሉዬ። የኔ ቆንጆ አሁን አውሪያ ምን እላታለሁ አልሳደሱ እንዳትውጭ ቁጭ በይ እኮ ሙዚቃ ተጋብዘ እኮ ነው አንቺ ጥሩ ሰው ስለሆንሽ ምንም አትሆኑ አም ቅድም ስናወራ እኮ ያው እንትን አይደለም ብዬ ነበር። ገና አልገባውም እኮ አውቄ ነው ላይቭ ነኝ ያልኩ። ስለገባት ሬ ሊዘጋ እንደሆነ ስለማቅ ግን አስቤ ነበር ለመግባት። እስክትገባ ነዋ ፣ ታዲያ ምን ላርግ እንቅልፍ ከሚወስደኝ ብዬ እና እንደነች ቆንጆ የሆንሻለው እኔ እንትን ሚስት፣ ሁሌም ቆንጆ ነኝ አክተር እኮ ነው የምትመስለዋል። እዚህ ጋር የምትያት አንድ አታሽኮርብብ በይ። ይህም ማሽኮርበብ ነው ይህም ማሽኮርበብ ብላ ድንቅሽ፣ እጅን ያዳደነኩሽ ማነ ድንቅሽ፣ ትክክል ብላ እንደሱ እያልካ ድንቀኛ፣ ሸሚዝሽን ዘጋ ብታሪግ ደስ ይለኝ ነበር።

በጣም ብዙ ሰውን የጻፈልኝ በነገራችን ላይ ኖርማሊ የሰው ልጅ ሆኖ ብዙ ነገር እንትን ሊል ይችላል፣ ግን መለያየት ትልቅ እንትን ነው ብዬ ነው ማስበዋል። ይዝም ብለ ሁሌ ኮ የሆነ አልጋ በአልጋ የሆነ ፍቅረኛ ሆኖ እግርና እግርም ይጋጨላል እንደ ወጣቶች ነን። ተስማምተን ተቻችለን ነው። ምን ነው ያ? ሆዴ በጣም አስቸጋ ቦስ፣ በጣም አስቸጋሪ ነው። ኧረ ጉዴ ማርዬ፣ ማርይን እንደዚህ በስታያት ባሻ ይላል። ብራዘሮ ማርዬ እንደዚህ ስታያት በቃ ማሪ በጣም ጨዋነች ግን አስቸጋሪ ነች እንዴት አስቸጋሪ ነች ማለት ነው አንተ አስቸግራለች ሰዓት መጣም በጣም እያልኳቸው ነበረ በመጥፎ መንገድ አይደለም ማስቸገር ማለት ግን እንዴት ነው ይሄ ለምን እንደዚህ አልተቃናም ብዬ አንዳንድ ይጨቃጨቃል ነው ያው

ዋትሳፕ ላይ አይደለም። እስኪ ካይት ምን ትላላችሁ? ማርያምን እንነቀስ እያለኝ ነው። ከባለፈው ጀምሮ እንነቀስ እያለ ነው። እንነቀስ እስኪ ሀሳብ አይመስልም እኮ ምንድን ነው መነቀስ የምንችል ብቻችን

እኔ መነቀስ እህ ምንድን ነው መነቀስ? አልተህያት ማርያምን ብሎታል። ባለፈው አንተ አላልከኝም? ግማሽ ልብ ሰማህ። ኪሉ እየጻፈችልሽ ነው እኮ እሱን እኮ እያነበብኩልህ ነው። ግማሽ ልብ አንተ ባለፈው ምንድን ነበር? አይከው እንደሱ ነው አይደል? አይዲያ የነበር ግማሽ ሆነ፣ ግማሽ ግማሽ እኮ ይሄው ኬዱ ግማሽ ልብ አለች። ግማሽ ልብ እኔ ጋር፣ ግማሽ ልብ አንተ ጋ አንድ ላይ ሲሆን ሙሉ ያ። እና በቃ እንደሱ ግን ብቻ ሁለቱም ነገር የሚገጥም የሆነ አንድ አይነት የሆነ ነገር አኮ እንትኑ ነው። ይሄ ልቡ አሁን ለምሳሌ ግማሹ ልብ አንተ ጋር ሆኖ ግማሹ ልብ ነው። እንደዛማ ከሆነ ደግሞ ተሰንጥቋል ማለት ነው። ልብ ልብ እኮ ሙሉ ነው እኮ። ታዲያ ለአንተ ስነላይ ገራ ይሰነጠቀው እስከ መጨረሻው ስነላይ ይሰነጠቃል።

እንደሱ ይሻል እንደሱ እንነቀሳለን። እኔ እኔ የምለው ወይ መቼ ነው ቀለበት የምታስርልኝ? አንዴ ቀለበት ማማሪ ወኖ ተይሶርጭ ኮካር ቀለበት ይሄኛው ልብ ነው። ሙልዬ ላከችልሽ ወልሽ እኮ ሙልዬ ላከችው እኮ ያ ይሄንን ልብ እኮ ነው ምን ነቀሰ። አንዱ ሲገጠም ሙሉ ይሆናል ማለት ከዛ አብረ ስትሆን ሙሉ ነው። ገብቷል። ስትለያየ ደግሞ እውነት ነው። እናንተ አሁን ስንለያየ ልብ አይሰበርም? ግማሽ ግማሽ ግማሽ ቢሰፍል እናንተ ስንለያየ ልብ አይሰበርም?

ለገ ሰ ከነጎደ ከነጎዳም ነው እንዲሁም በጠላት ልብን ይበል ጠላት የሚለውን መዝሙር እየሰማን እንነቀሰው። ግን በጣም ብዙ በቃ የሚያዝን ቤተሰብ ነው ያለን። ግን በዚያ ሰው የሚዋደድ ሰው ሲለያይ እኮ ማንም ደስተኛ አይሆንም። እንደዛ ተብሎ ነው ደግሞ ሲወራም የነበረው ተለያዩ ምናምን አስበው ነው ግን ያው እኔ ያወራሁትን ተመቸ የሆነ ለመቁረጥ ገብተዋል። ግን እንደዚህ ያስደስታል ማለት ነው። ሰዎች ይደሰታሉ። በእኛ መለ ያ ሁሉም ሰው ሳይሆን አንዳንድ ሰው አስቸጋሪ አንዳንድ ሰው ይደሰታል። አሁን እኔ አንድ መመክራችሁ ነገር ጋይስ፣ ሁላችሁም ቃል ተገባብታችሁ ነበር ተሮች እ እናንተ አልጋ ንጣፊዎች ናቸው አይነት ሰው መል አንገባም ብላችሁ ነበር። ቃላችሁን አክብሩ። የሚገርመኝ ነገር እ በሁሉም ነገር ሰባቤ ምን እንዳሳቀኝ ታቀለ

በጣም ብዙ አውቃንማ መጣቸው እኮ ስላወቀችን እኮ ነው የመጣችው፣ ጆይን ብላ አጋጣሚ ስታልፍ ነው። እኔ የምልሽ ወይ በጣም ብዙ ሰዎች ለመታወቅ የሚጋጋጡ ሰዎች አሉ። ኢቨን ለመታወቅ ብቻ ሳይሆን ቪዋቸው ሲቀንስ ራሱ የማይባል ብለው በቃ የሆነ የማይገባበት የሆነ ጉጓድ ውስጥ የሚገቡ ሰዎች አሉ። ገብቶሻል እውቅና ግን ለእኔም ኔክስ ነው ምንም ነው ስልሽ፣ ያወቀበት ያወቀበት ይሰራበታል። ግን እዚህ ታወቅሽ አልታወቅሽ ምን ልሰሪበት ትችያለሽ። ኖርማል እንደ ማንኛውም ሰው ላይፍ ትጠቀሚያለሽ ትጠቀሚበታለሽ። እንዴ እናንተ ስራ ካለን በጣም ብዙ አይነት ቪዲዮዎች ከነጆች ማይኪችን የምትባላለች አ ማኛ ጨብጫቢ አሁን እሷ በቃ እሷ መታወቅ አልቻለችም። ምግቧ መታወቅ አልቻለም። በቃ እና ብዙ ሰዎች አሉ። የሆነ በዛ ደረጃ ነው እነሱ ደስ ያላቸውን ያውሩ። እንደው ምሳሌ ልስጥ ነው

አንዴ ነው ናንቺ፣ መች ተጀናጅን ስልም መጀናጀን ማለት ማለት ነው። አሁን እንግዲህ አንድ ወንድ ልጅ ሴትን ለመታወቅ የሚያወራው ከሱ አለፈን እኮ በቃ ረጀን ያ፣ ግን እሱን ነው የማልተጠቀምንበት አንድ ዘፈን ዘፈን ጋብዘኛ አንድ ሙዚቃ እዚጋ ስልክ አለ መክፈት እችላለሁ፣ ወይም ደግሞ ዘፈንል ማሪ። አሁን በአካል የምታስቸግርኝ ነው፣ አሁን በዚህ ደግሞ ልታስቸግር፣ ሰው ፊት ቤተ ቤት ደንስልኝ፣ ተገልበጥልኝ፣ ምናምን እዚ ጋር ምን ችግር ያሉ፣ እንደሱ ብታረግ ዘፍን ችላሉ እኔ ምን ችግር አሉ። ግን ያው ዘፋኞቹ እንዳይቆጡ አይቆጡም፣ ዘፈንል አማረኝ ቤብ ዘፈነሽ። አሁን አኩርፋለሁ። አሁን ነው የምንጣለው የምር።